ራሱ ነጥፍቶ ለሞተ ሰው ዱዓ ማድረግ ይቻላል። በአሁኑ ጊዜ የሚለበሰው ልብስ በጣም ጠባብና የተቀዳደደ ነው፣ ግን ብዙ ሰው ሐዲስ ይማራል። ለምን የባህሪ ለውጥ አይኖርም? ጠቅለል ያለ ምክር ይስጡን የሚል ነው። ቁርአን እና ከጎኑ ደግሞ ተፍሲር ቢኖርስ መስጠት ይቻላል ወይ? ለካፊር ቁርአን መስጠት አይቻልም ከሚለው ነጥብ ጋ ተያያዘ ንብ እና ጉንዳን ማለትም ከእንስሳት ወይም እንስሳት መግደል እንዴት ይታያል የሚል ጥያቄ አንድ ሙስሊም የሆነ ሰው ሲጋራ መሰል ነገሮች ሱቅ ውስጥ መሸት ይቻላል ወይ ሶላት የማይሰግድ ወላጅ ልጁን መዳር ቢፈልግ ወልይነቱ እንዴት ነው የሚሆነው

ሰደቃ ነው አንድ አጅር ነው ብለዋል በመዐን አልሐዲስ እዚህ ዘካን ወጪያቸውን መሸፈን ግዴታ ለማይሆንባቸው ዘመዶቻቸው ቢሰጡ ይቻላል ብቻ ምንም ችግር የለውም ብቻም ሳይሆን ሊደረግ የሚገባው ላክስቱ ላክስቱ ልጅ ላጎቱ ለማይወርሱት የእነሱን ወጪ መሸፈን ግዴታ ለማይሆንበት ቢሰጥ ችግር የለውም የሚከለከለው ፍሩዕና ኡሱል ለሚባሉት ፍሩዕ ማለት ልጆች ልጅ ልጆች ማለት ኡሱል ማለት ወላጆች የወላጅ ወላጆች ማለት። ለእነዚህ ለሁለቱ ዘካ መስጠት አይቻልም። ከተቸገሩ እርዳታ ካስፈለጋቸው ከንጹህ ገንዘብ ነው የሚሰጡት። በተረፈ ከዚህ ውጭ ላሉት ራቅ ላሉት መረዳት ካለባቸው ቢሰጣቸው ችግር የለውም፣ ይፈቀዳል። ወላኪን እነሱ መካከለኛ የሚባል ኑሮ ላይ ያሉ አካባቢው ላይ ያሉ ምስኪኖች፣ አቅመ ደካሞች ከዚህ ሰው ውጭ የሚረዳቸው የሌለ ሆኖ ከተቸገሩ ከተጎዱ ይሄኔ ለነዚህ መስጠት ይጠበቅበታል። ተገቢ ነው እንላለን። አንድ ሙስልም አጎቴ ከሚስቱ ጋር ከሚስቱም ጋር ሶላት አይሰግዱም። ከነሱ ጋር መብላት እንዴት ይታያል? የሚበላው ነገር ሐላል ከሆነ ከነሱ ጋር መብላቱ እነሱ ያሉበትን ሁኔታ ሙሉ በሙሉ መቀበልና ማጽደቅ ካልሆነ መብላቱ ችግር የለውም። ነገር ግን መምከር፣ መገሰጽ በተወሰነ መልኩ ሚቻል ከሆነ መቆጣት አስፈላጊ ተመክረው ተገሰዘው የተኛው መልኩ እሺ ካላሉ ከእነሱ መብላትን ማቆሙ እነሱ ላይ ተጽዕኖ የሚያሳድር ከሆነ ይህኔ ሀጅር ማድረጉ ከነሱ መራቁ ግዴታ ይሆናል ያቶም ወንጀለኞች ናቸው ሶላት አይሰግዱ ከአላህ ጋር ተጣልተዋል ሙሉ በሙሉ ሶላት ትተዋል በጥያቄው መሰረት ከእንዲህ አይነት ሰው ጋር ምንም እንዳልተፈጠረ ነገር እየሳቁ የቀለዱ አብሮ መብላት ለአላህ ለመቆጣት ወንጀል ነገር ግን ቀስ እያደረግኩኝ ላክማቸው ብቆጣቸው ባገላቸው ምንም የሚጎዱት ነገር የለም፣ እንደው የባሰ ወደ ሌላውም ሊገቡ ይችላሉ በሚል ከሆነ የመከሩ ያስታመሙ ያባበሉ የገሰጹ አብረው የሚበሉ ችግር የለው። ይሄን ጉዳይ እርስት ታድርገውት ምንም ወንጀል እንደሌለባቸው ሰው ከሆነ አብረው የሚበሉት የሚጠጡት ይሄ ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ያስወግድ ይናገር፣ ያልቻለ በልቡ ይጥላ ብላ

ጉንዳንን ንብን መግደል ነቢ ይከልክለዋል፣ የሚል ሶሒሕ የሆነ ሐዲት አለ። ንብን መግደል ሐራም ክልክል ነው። ሆን ብሎ ምንም ሳያጠቃ እንዲሁ ዝም ብሎ ንብን መግደል ክልክል። ጥቃት እያደረሰ ሳለ ያስወገዱት ሳያቁ መግደል ከሆነ ችግር የለውም። ለምንድን ነው ንብን መግደል የተከለከለው? ጥቅም ስላለው፣ ንብ ስለሚጠቅም። ጉንዳንን በተመለከተ ጉንዳን ሁለት አይነት ነው። ትንንሽ ጉንዳኖች አሉ እነዚህን መግደል ይቻላል፣ አዳቸውን ለመከላከል ምንም እንኳን ኢማሙ ማሊክ ሌሎችም የተጠላ ነው አይቻልም ቢሉም ማለት የሚያጠቁ ማናቸው በመግደል እንጂ አደጋቸውን ጥቃታቸውን መከላከል ማይቻል ነገሮችን መግደል ይቻላል። ነገር ግን ስንገድል በእሳት መግደል የተጠላ ነው። ላ ዩዐዝቡ ቢናሪ ኢላ ረቡናሪ ተብሏል። በእሳት አይቀጣም እሳትን የፈጠራት እንጂ ተብሏልና ጉንዳንን ክፋቱን አደጋውን በመግደል እንጂ ማስወገድ ካልተቻለ መግደል ይቻላል። ወላከን ጫካ ላይ በረሃ ላይ ሜዳ ላይ የሚኖረውን ባገኘበት ሁሉ ሄደህ መግደል ማለት አይደለም። ወደ አንተ ቤት ከገባ መከላከል ካልቻልክ መግደል ይቻላል። መግደል የሚከለከለው ሌላ የጉንዳን አይነት አለ። ትልልቅ የሆኑ እግራቸው መቆሚያቸው ከፍ ያለ ብዙ ጊዜ ጥቃት ማያደርሱ ማይናከሱ የጉንዳን አይነቶች አሉ። እነዚህም ጉንዳኖችን ነው ነቢ ስ ሰላም መግደል የከለከሉት ተብሏል። ሐሙስ ሌሊት ቢታጠብ ለጁሙዓ ትጥበት ያገኛልን ጁሙዓ ሳይታጠብ ቢሰግድ ወንጀለኛ ይሆናል ወይ ለጁሙዓ መታጠብ ዋጅብ ነው ወይስ ሱና በዑለሞች ማል ኺላፍ አለበት በርካታ ሐዲቶች እንደዚሁ ሙሐቂቅ የሆኑ የተወሰኑ ተሰነ ፉቃዎች ለጁሙዓ መታጠብ ዋጅብ ነው በላ ቤተኛውም ሁኔታ ላይ አብዛኞቹ ፉቃዎች ትጥበቱ ሱና እንጂ ዋጅብ አይደለም የሚል አቋም አላቸው ያብዛኞቹ ፉቃዎች ምርጫ ጁሙዓ መታጠብ ዋጅብ አይደለም የተወሰኑ ዕለሞች ደግሞ መካከለኛ አካሄድ ይሄደዋል። ከጁሙዓ ቀደም ብለው በነበሩ ቅርብ ቀናት ታጥቦ ከሆነና ሰውነቱ ንጹሕ ከሆነ ባይታጠብ ችግር የለውም። ከታጠበ ቆይቶ ከሆነ ሰዎችን የሚያስቸግር ለራሱ የሚቸገር ከሆነ መታጠቡ ዋጅብ ነው ብሏል እብኑ ተይሚያ። እንዲህ አይነት አቋም ያላቸው የተወሰኑ ዕለሞች አሉ። እዚህ መታጠቡ በላጭ ነው፣ በርካታ ዕለሞች ዘንድ ዋጅብም ነው። መቼ ነው መታጠብ ያለብን? ፈጅር አዛን ካለ ጀምሮ ነው የጁሙዓ ትጥበት ሊባል የሚችለው። በላጩ ወደ ጁሙዓ ሊሄዱ ሲዘጋጁ መታጠብ ለጁማ የሚሄዱት አራት ሰዓት ነው። አራት ሰዓት መታጠብ፣ ሶስት ሰዓትም አምስት ሰዓት ነው። ልክ ሊወጡ ሲሉ መታጠብ፣ የተወሰኑ ለመታጠብ የሚበቁ ከመስጂድ ማያዘገዩ ሁኔታዎችን አመቻችተው ማለት ነው። አማ ሐሙስ ማታ መታጠብ አይሆንም። በተወሰነ መልኩ ከእኩለ ሌሊት በኋላ የታጠበ ይሆንለታል ያሉ አሉ። ነገር ግን ትክክለኛው ፈጅር አዳን ካለ በኋላ ሊሆን ይገባል። ለፈጅርም አይደለም የጁማን ትጥበት የፈለገ ለፈጅርም ሳይሆን ከፈጅር አስቀድሞ ሳይሆን ፈጅር አዳን ሲል ከዛ በኋላ ከዛ ጀምሮ የታጠበ እንደሆነ የጁማ ዕጥበት ሊባል የሚችል። አንድ ሙስሊም የሆነ ሰው ሲጋራ መሰል ነገሮች ሱቅ ውስጥ መሸጥ ይቻላል ወይ አይቻል? ሐራም የሆነ ጎጂ የሆነ ነገር መሸጥ አይቻል። ሲጋራ ወይም መሰል ነገሮች ካሉበት ሱቅ ሌላ እቃ ሐላል የሆኑ ነገሮችን መግዛት ይቻላል ወይ የሚገዛው ሐላሉ ከሆነ በመሰረቱ መግዛት ይቻላል። አንተ እምትገዛው ሐላሉን ብቻ ነው። ነገር ግን እሱን መተባበር ይሆናል፣ እሱን ማበረታታት ይሆናል። እኔ ከሱ መግዛት ባቆም ባገለው ጎጂ የሆነ በሸሪዓው ሐራም የሆነ ሰዎችን የሚጎዳን ነገር መሸጥ ሊያቆም ይችላል፣ እኔ ተጽዕኖ አሳደርበታለሁ ካሉ አለመግዛቱ የተሻለ ይሆናል። ለፀጉር ቤት ማከራየት ከካፍር ጋር አብሮ መስራት ይቻላል ወይ? ፀጉር ቤቱ ሸሪዓን በጠበቀ መልኩ ከሆነ የሚሰራው ናም ማከራያትም ፀጉር ቤት መስራትም ይቻላል። ነገር ግን ፀጉር ቤቱ በዲን የተከለከሉ አቆራረጦችን የሚቆርጥ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ከልክለዋል። ዳርና ዳሩን ዙሪያውን ቆርጦ ማህሉን ማስቀረት ከልክለዋል። ይሄን የሚያደርግ ከሆነ ወከዛልክ ጽይመን የሚቆርጥ የሚያነሳ ከሆነ እንዲህ አይነቱ ተግባር ቤት ማከራየቱን ይከለከላል። እንዲህ አይነቱን ስራ እራሱንም መስራት ይከለከላል። ምክንያቱም አላህ አንድ ነገር ሀራም ካደረገ በዚህ ነገር የሚመጣውንም ገንዘብና ጥቅም ጭምር ነው ሀራም የሚያደርገው። ለመስለም ጉጉት ቢኖራት እሷን በማስለም የሚገኘው አጅር እና ባለማግባቱ የሚገኘው አጅር እንዴት ይታያል? ባለማግባቱ አጅር ይገኛል የሚባል ነገር የለም። ሁለቱም ይነጻጸሩ አይደለም። ዕሙምን ብዙ ጊዜ እሷን በማግባት የሚገኝ አጅር እያሉ ከገቡ በኋላ አጅር ያጣሉ። ዱኒያ አኼራቸውን ያበላሻሉ። ሐቂቃ ተርቢያል ያልተደረገች አኽላቅ የሌላት አደብ የሌላት ዒልም የሌላት ሴት ጋር መኖር እጅግ በጣም ይከብዳቸዋል። ለራሳቸውም፣ ለልጆቻቸውም ፈተና ይሆናል። መጨረሻ ላይ አጅር አገኛለሁ ብለው እሷን መጉዳትን ሁሉ ያስከትላል። አጅር ያለው ደግሞ ካፍር ሴትን ብቻ በማግባት አይደለም። የተኛዋንም ሴት በማግባት አጅር ይገኛል። መስለም ከፈለገች ትስለም። ዲኗ ላይ ተጠንቅር። ከዛ በኋላ አግባት። ሌሎች ምትፈራቸው ነገሮች፣ የሚያሰጉ ነገሮች ከሌሉ፣ ጠንካራ ወንድ ከሆንክ ሁሉን ነገር እቋቋማለሁ ካልክ እሷን መርዳቱ ጥቅሞች ካሉት ከኋላ የሚመጡት ነገሮችን ሁሉ በራቸውን እዘጋጋለሁ ካልክ ማግባቱ የሚመረጥበት ሁኔታ ይኖራል። ነገር ግን እንደዚሁ ካፍር ሴትን አስልሞ ማግባት ትልቅ አጅራለሁ ከወንዱ ብቻ ማለት በሴቷ በኩል ወንድ ሴትን አስልሞ ማግባት አጅራለሁ ብለው ሸሪዓ የከለከለን ሁሉ ሂደት ሄደው ካፍር ወንድን ያግቧል። ከጊዜ በኋላ ሶላት አይሰግድም፣ ከሐራም አይደነቀቅም፣ እሳት ውስጥ ትገባው ትላለች። ለመውጣት ትሞክራለች፣ በቀላሉ መውጣት አይቻልም። ስለዚህ የሆነን ሰው ለመጥቀም ብለን ራሳችንን መጉዳት ዲናችንን መጉዳት የወደፊት አህዋላችንን ማበላሸት ተገቢ አይደለም። ሶላት የማይሰግድ ወላጅ ልጁን መዳር ቢፈልግ ወልይነቱ እንዴት ነው የሚሆነው? ሙሉ በሙሉ ሶላት የማይሰግድ ከሆነ ወልያ ይሆን? ሙሉ በሙሉ ሶላት የማይሰግድ ከሆነ ወልያ አይሆን። እነማ ሰፊ ከላም ያለው አንዳንድ የሚሰግድ አንዳንድ የሚተው ከሆነ ወከዛሊክ፣ ሶላት ዋጅብ አይደለም ብሎ ነው የተወው ወይስ በመዘናጋት ነው የተወው? እንደዚሁ በሰፊው የሚያነጋግር ጉዳይ ነው። ሆኖ ሶላት ባግባቡ አለመተው ፋሲቅ ያስብለዋል። ፋሲቅ ወልይ አይሆን። ካፍር ነው አይደለም የሚለው እንዳለ ሆኖ ሶላትን መተው ሶላት ላይ መዘናጋቱ የአንድ ሶላት ወቅቱ እስኪወጣ ድረስ እያየ ዝም ማለቱ ፋሲቅ ያስብለዋል። ይህኔ ወደ ቀጣዩ ወልይ ይሸጋገራል። አያት ካለ ወደ አያት፣ ያባት አባቱ ወንድም ካለ ወደ ወንድም ወዳጎት ይሸጋገራል። አብዛኛው ሴቶች ሽንት ቤት ከተጠቀሙ በኋላ በውሃ ብቻ ነው ስትንጃ የሚያደርጉት እንዴት ነው የሚል ነው ምንም ችግር የለም ሶስቱም ይቻላል ለመሰረቱ እስቲንጃም እስቲጅማርም ሁለቱን መሰብሰብም ሁሉም ይቻላል በቂ ውሃ ካለ ጧሃራ ከተገኘ በቂ ነው በጋብቻ ጊዜ ኒካህ ከማረጋቸው በፊት ስለ አንዳንድ ነገሮች እየተገናኙ ከመሀላቸው ሰው ኖሮ ማውራት ይቻላል ወይ ለምሳሌ የእሷ ወንድም ባለበት ና የእሷ ወንድም ባለበት አባቷ ባለበት ሶስተኛ ታማኝ ሰው ባለበት ሳይበዛ ወሳኝ የሚባሉ ነገሮችን ቢያወሩ ችግር የለው። እንደውም አንዳንዴ የሚመከርበት ሁኔታም አለ። ማንነቱን ምንነቱን የማያውቁትን ሰው ቀጥታ ሄደው ኒካህ ከማሰር በፊት ወደፊት ሊያነጋግሩ ሊያጋጩ አለመግባባትን ሊያስከትሉ በሚችሉ ነገሮች ዙሪያ ቢወያዩና ቢነጋገሩ ችግር የለውም። ነገር ግን መሀል ላይ ሰው መኖር አለበት። መሀል ላይ ሰው ከሌለ ሸይጣን ቁጭ ይልና ስራውን ይሰራል፣ ሐራም ይፈጠራል። ካፍር ወንድ ሰልማለሁ ብሎ ለወላጆች አታሎ ሙስሊም ሴት ካገባ በኋላ ቢያከፍር ወይም ቢከፍርና የብዙ ልጆች እናት ከሆነች በኋላ አሁን ወንድሞች ምን ማድረግ አለብን ይሄ ትልቅ የሆነ ሙሲባ ነው ስህተትም ጭምር እሰልማለው ሲል አይደለም እኛ የምናጋባው ሰልሞ እስላሙ አእምሮ መስጂድ ተመላልሶ ዲኑን አውቀው ሰዎች ከመሰከሉለት በኋላ ነው የምናጋባው ምንድረው እንጂ እሰልማለው ስላለ ብቻ አንድረውም ቃል መንገብ ሴት ልጃችንን ሊያገባ ፈልጎ የሰለመን ወንድም እንጠረጥሯል እንጠነቀቀዋል። በእጁ እስኪያደርግ ድረስ ነው መስጅድ የሚገባ ቁርአን የሚቀራ ሌሎች ሌሎች ነገሮች የሚያደርጋል። ልክ በእጁ ካደረገ በኋላ አንቺም በዲንሽ ሂጂ እኔም በዲኔ ሄዳለሁ ምንም ችግር የለውም የሚሉ አልያ ደግሞ ብዙ ችግሮች ውስጥ የሚገቡ ሰው የሚያስገቡ ስላሉ መጀመሪያ ይስለም ለራሱ ብሎ ዲኑ ፈልጎት ከሰለመ በኋላ ከጠነከረ በኋላ መስፈርቱን አሟልቶ ሴት ልጅን ከጠየቀ ይሰጣል። ማ ልሰልም ነው ብሎ ላለወንድ አይሰጥም ምንድን ነው የሚደረገው? ልጆችን መውሰድ እሷን ከሱ መለየት ነው። በየተኛው መልኩ ሙስሊም ሴት ከካፍር ወንድ ጋር መኖር አትችል። የልጅነት ብትሆንም ባትሆንም የልጅነት ብትሆንም ባትሆንም ሰልማለው ስላለ ብትዳርም፣ እንዲሁ እንዲህ አይነቱ ቃል ሳይገኝ ብትዳርም፣ በየተኛው ሁኔታ ሙስሊም ሴት ከካፍር ወንድ ጋር መኖር አይቻልላትም። ቁርአን፣ እና ከጎኑ ደግሞ ተፍሲር ቢኖርስ መስጠት ይቻላል ወይ? ለካፍር ቁርአን መስጠት አይቻልም የሚለው ነጥብ ጋር ተያያዘ ነው። አብዛኛው ቁርአን ከሆነ መስጠት አይቻል። አብዛኛው አብላጫው ተፍሲር ከሆነ መስጠት ይቻላል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ለአንዳንድ ካፍር መሪዎች፣ ንጉሶች ይጽፏቸው የነበሩ ደብዳቤዎች ላይ ውስጣቸው ላይ የቁርአን አንቀጽ ያካትቱ ነበር። ቁል አህለል ኪታብ ይታአሉ ኢላ ከሊመቲን ሰዋኢን በይና ወበይነኩ የሚለውን ያካተተ ነበርና አብዛኛው የቁርአን አንቀጽ ከሆነ አይሰጥም። ሁክሙ ለአብዛኛው ነው የሚሰጠው። አብዛኛው ግን የቁርአኑ ማብራሪያ ከሆነ ችግር የለውም። ከዛሊክ ሴት ልጅ ኃይዱ ላይ ሆና የተፍሲር ኪታብን ይዛ ብታነብ አብዛኛው ተፍሲር ከሆነ ችግር የለውም። በአሁኑ ጊዜ የሚለበሰው ልብስ በጣም ጠባብና የተቀዳደደ ነው። ግን ብዙ ሰው ሐዲስ ይማራል ለምን የባህሪ ለውጥ አይኖርም? ጠቅለል ያለ ምክር ይስጡን የሚል ነው። አክር ዘመን ላይ ዒልም ይበዛል፣ ተግባር ያንሳል። አክር ዘመን ላይ ነው ያለ አሁን ባለንበት ጊዜ ቁርአን የከበዳቸው ሥራ የገረላቸው ሰዎች ነው ያሉት። አኽር ዘመን ላይ ቁርአኑን ማንበቡ የሚገረላቸው ስራው የሚከብዳቸው ሰዎች ይመጣሉ ብለው ነበር። ሰሐቦች ሐሉ ይሆናል። እንሰማለን አንሰራም፣ አልፎሉ እንናገራለን፣ አንተገብርም። ይሄ ሰበቡ ምንድን ነው? ለምን እንደምንማር አለማወቃችን። ብዙ ሰው ትምህርት ቦታ ላይ ይታደማል ይጽፋል፣ ግን ለምንድን ነው የምማረው? ራሱን ጠይቆ ያቅ። በየቀኑ ከቤታችን ከፍተን ስንወጣ ከቤት ግራ ግራችን ስናወጣ የት ነው የሚሄደው? ለትምህርት። ለምንድነው ነው መማረው ዕልም ልጨምር። ለምንድነው ዕልም ልጨምረው። ሓራም ከሆነ ልተው፣ ዋጅብ ከሆነ ልሰራ። ይሄን ያሰበን ብንወጣ ወደ ትምህርቱ ቦታ ከመጣን በኋላ የትምህርቱን መጅልስ አደብ ጠብቀን ብንማር ዕልማችን ኢማናችን ያሳድገዋል፣ አኽላቃችን ይቀያል። ደጋ ቀደምቶች አንድ ሰው ትምህርት መማር መጀመሩን በሁለት በሶስት ቀን ውስጥ ያውቁ ነበር፣ ከንግግሩ ከእርምጃው ካለባበሱ ከአኽላቁ ተነስተው ማለት የገሌ ልጅ ሐዲስ መማር ጀመረ እያሉ ያወሩ ነው። እሱ ሄጃለሁ ብሎም ከባይ ይናገርማል። መማር ጀመረ ያለውም ከባይ ይል ማለት። ከዚህ አንደኛው ዋነኛው ሰበብ ለምን እንደምንማር አለማወቃችን፣ እያችን አለማስተካከላችን ከመግሪብ እስከ ዒሻ መሄድበት ስለሌለ መስጂድ ቁጭ ቤላ ድምጥ ብሎ ያድምጥ እሷል እንደው እንደዚሁ እዚያ ጋር የሚባለውን ነገር ልስማ ብሎም ይመጣል። ነገርም ፈልጎም ይመጣል። ለመከራከር ብሎ ዒልም የተማረ ከዑለሞች እኩል ለመሆን ብሎ ዒልም የተማረ አላህ እሳት ያስገቧል፣ ብሏ ነቢ ሰላት ወሰላም። ዒልምን ልንሰራበት ብለን ከተማርነው ነው ልሙ ያስተካክልናል። ለምን እንደምንማረው ካላወቀን እንዲሁ ጆሮአችን ለማስደሰት ብቻ የሚባለውን ለመስማት ብቻ ከሆነ የምንማረው ልሙ አይጠቅምም። እዚያ አንደኛው የዒልም አደብና ለመጠበቃችን፣ ኒያችን አለማስተካከላችን፣ በተማር ነው ራሳችን አለመገምገማችን። ላይሰሩበት መማር ለአኼራ እሳት መደገስ ላይሰሩበት ላይጠቀሙበት መማር ለአኼራ እሳት መደገስም ውሃ ከዳ ትልቁ የዚህ መፍትሔ አኼራ ላይ ሀያታቸው የሚያምረው ጀነት መንገባው ባወቅ ነው ሳይሆን በሰራ ነው እንደሆነ ስናቅ፣ አንድም የቁርን አንቀጽ ላይ ጀዛእን ቢማኩንቱም ተዕመሉን የሚል አላገኘን። ጀዛን ቢማኩንቱም ተዕመሉን ጀዛን ቢማካኑ ያዕመሉን የሚል ያለው ቁርን ውስጥ ጀነትን፣ ኒዕማዋን፣ ጸጋዋን አገኛችሁ ይሄን ወረሳችሁ ትሰሩት በነበረው ለጀነት ሰዎች ጀነትን አወረስናቸው ይሰሩት በነበረው መልካም ስራ ነው፣ ሚያውቁት በነበረው አል ዛ ዕልም ጥቅሙ ሲሰራበት እንደሆነ ካላወቀን ዋጋ የለም ነው። ሌላው ሰበብ የአስተማሪዎች ችግር ነው። ሰዎች እየሰሙ እየተማሩ እያደመጡ እያወቁ እንዳይጠቀሙ የሚያደርግበት ወይም የሚደረግበት ሌላኛው ምክንያት የአስተማሪዎች ችግር ነው። ትምህርቶን ሲሰጡ ሰዎች በትምህርቱ ኢማን እንዲጨምሩ፣ ነፍሳቸው እንድትጠራ፣ አኼራን እንዲናፍቁ፣ ወንጀልን እንዲጠሉ፣ ከዛው ቦታ ላይ ሕይወታቸውን ለመቀየር ወስነው እንዲነሱ የሚያደርግ አሰጣጥ አይሰጡም። ኢላማ ራሒማላህ አንዳንድ የትምህርት መድረኮች የሳቅ መድረክ ይመስላል። ዕልሙ ክብሩን ያጣል፣ ጣዕሙን ያጣል። ከቀደምቶች ውስጥ መዝልሳቸው ላይ በሺዎች የሚቆጠሩ ሰዎች ተቀምጠው አብዛኞቹ ያለቅሱ ነበር። ኢብኑልጀውዚ ረሕማሁ ላህ ተዓላ አላህን ሲያናግሩ እንደው የቀጣኝም እንደሆነ ሰዎች ሳያቁ ቅጣኝ። በእኔ እጅ ስንት አይሁዶች ሰልመዋል፣ ስንት ወንጀለኞች ቶብተዋል እያሉ ራሳቸውን ሙናጃ ያደርጉ ነበር ያናግሩ ነበር። የዕን መድረኮች ሪባ የሚበላው ከሪባ ሚታቀብባቸው፣ ዘሙት ላይ የወደቀ የተፈተነ ከዘሙት የሚወጣባቸው፣ ዘካ ማይሰጥ ዘካ ሚሰጥባቸው፣ ወንጀለኛ የሚተውብትባቸው ደካማ ኢማኑን የሚያሳድግባቸው መጅልሶች ሊሆኑ የሚገባው ከመሆኑ ጋር የዕልም መድረክ ክብሩን አጥቷል። አስተማሪውም ተማሪውም ዓለሙም ጃሂሉም እኩል ሆኗል። አንዳንዴ ስለዚህ ዕልም እንዲገስጸን ከፈለገን እኛ የራሳችንን ግዴታ ልንወጣ ዕልምን ለምንማር ልናቅ ይገባናል። አንድ ሐዲት በቀራን ቁጥር፣ አንድ ክታብ በቀራን ቁጥር ምን ጨመርኩኝ ምን ተለወጥኩኝ ብለን ራሳችን ንጠይቅ ይገባናል። ከሊክ ስንማር አስተማሪ ስንመርጥም ሊጠቅመን የሚችለን አስተማሪ ልንመርጥ ይገባል። ሐሰን አልበስሪ رحمه الله تعالى ያስፈራሩ ያስፈራሩ፣ ያስተነቀቁ ሰላም ወደ ምታገኝበት ሀገር የሚያሸጋግሩህ ሰዎች ጋር ብትቀመጥ ይሻልሃል፣ ያዝናኑ ያዝናኑ፣ ያሳቁ፣ ያሳቁ፣ የሰቃዩ ሀገር ጀሃነም እንድትገባ ከሚያደርጉ ሰዎች ጋር ከምትቀመጥ ብላ። ሌላው ካፍር የሆነ ሰው ሙስልም ጓደኛው ጋር ለባህል ሀዲያ ይዞ ቢመጣና ለካፍሩ ውለታውን ለመመለስ በምን መልኩ መሆን አለበት? ከባህል ውጭ ባሉ አጋጣሚዎች ሀዲያውን በመስጠት ውለታውን መመለስ ይችላል። ካፊር የሆነ ጓደኛ ለሙስሊም በተፈቀደው በእስላማዊ ባህል ቀን ሀዲያ ቢሰጠው የግድ ውለታውን ለመመለስ ለአጸፋ በሽርክ በኩፍር ባህል ቀን ወስደ ሀዲያ ሰጠው? የለም፣ አይቻልም። አጸፋውን በመልኩ ለመመለስለት በሌላ በሚፈቀዱ አጋጣሚዎች ሲያገባ፣ ሲወልድ፣ ሲመረቅ፣ ኢላ ገይሪ ዳሊክ ሙናሰባ ፈጥረህ መልስለት። የግድ በተመሳሳይ ባህል መልስለት አይባልም። ራሱን አጥፍቶ ለሞተ ሰው ዱዓ ማድረግ ይቻላል? ሶላተል ጀናዛስ መስገድ ይላል። ራስን ማጥፋት መብቴ ነው፣ ሓራም አይደለም ምንም ችግር የለውም ብሎ ያወቀ ይህን ያደረገ ከሆነ በጅህልና ዑድር ካልተሰጠው፣ እየተነገረው እየሰማ ከተማ ላይ የኖረ ዒልም ካለበት አካባቢ ላይ የኖረ ሚዲያ እየተከታተለ ነፍስ ማጥፋት መብቴ ነው የራሴናት ነፍሴ ብሎ ከሆነ ያጠፋው አላህ ሓራም ያደረገውን ሓላል አድርጎ በመሞቱ እሱ ላይ አይሰገድ ዱዓም አይደረግለትም። ነገር ግን ነፍስ ማጥፋት ወንጀል ነው አይቻልም። ብሎ ከማመኑ ጋር ራሱን መቆጣጠር አቅቶት ስሜቱን መቆጣጠር አቅቶት ነፍሱን ቢያጠፋ ወንጀለኛ ነው የሚባለው፣ ካፍር አይባልም። ስለዚህ ዱዓ ይደረግለታል፣ ሸደቃ ይሰጥለታል። ወከዛልክ ሶላት አልጀናዛም ይሰገደበታል። ወላክን በርካታ ፉቃሃዎች አካባቢው ላይ ያለው ታላቁ ኢማም አይሰግድበትም እንበላ። መንደሩ ላይ ሀገሩ ላይ ሰፈሩ ላይ ያለው ታላቁ ዋናው ኢማም አይስገድበት። በተወሰነ መልኩ ቁጣውን መግለጽ አለበት። እሱ በሱ ላይ አልሰግድም ብሎ ሌላ ሰው እንዲሰግድ ሊያደርግ ይገባል። ለምን ያለ እንደሆነ ሌሎች እንዲማሩ እኔም ላይ ለካ ነፍሴን ካጠፋው አይሸገድብኝም ብለው እንዲተነከቁ ሌላ ሰው ይሸግድበታል ብሏል። አንድ ሰው ስጦታ ከሰጠ በኋላ ከሰውየው ቢቀያየም ስጦታውን መመለስ ይችላል ወይ? እነቢ ስ ላ ይቁል አሕቢብ ሐቢበከ ሀውነማ ወዳጅህን ቀስ ያልክ ውደድ፣ አንድ ቀን ልትጣላ ትችላለህ። ጠላትህን ቀስ ያልክ ጥላ፣ አንድ ቀን ልትወዳጅ ትችላለህ። ብሏል ነቢ ስ ሰላም በሆነች ነገር አስቀየመህና የሰጠህን ስጦታ በጣት ሰው መጣል ወይም ደግሞ ወስዶ ፊቱ ላይ መወርወር የስሜተኝነት መገለጫ ነው። ስትቆጣም ቀስ ብለህ ተቆጣ፣ ስትጠላም ቀስ ብለህ ጥላ፣ ስትወድም ቀስ ብለህ ውደድ፣ ስትቀርብም ቀስ ብለህ ቅርብ። ሀከዛ ዲን እስላም ሁሉን ነገር ነው የሚያስተምር። መጥላት የለብህም፤ ከጠላህ በመልኩ መጥላት እንዳለብህ አደብ ተቀምጧል፣ ገደብ ተቀምጧል። አንድ ሰው ሀዲያ ከሰጠ በሀዲያ የተቀበልከው ንብረት የራሰ አንተ ራስህ የገዛኸውን መመለስ አለብኝ እንደማትለው ሁሉ ሀዲያ የሰጠህን መመለስ የለብህ። ሆኖም ጥሉ በጣም የከረረ ከሆነ የእሱን ሀዲያ ባየህ ቁጥር ለጸብ የሚያነሳሳህ ከሆነ ጥላቻውን ቁርሾውን እንድታሳውስ የሚያደርገህ ከሆነ ለሌላ ሰው ስጥ፣ ለእሱ አትስጥ። ለእሱ መስጠት ጥላቻውን ማባባስ ነው የሚሆን፣ እሱንም መናቅ ነው የሚሆን፣ ለባሰ ጸብም ማነሳሳት ነው የሚሆን። አስሉ በላጩ የተሻለው ቁጣህን ዋጥ አድርግ። የጀነት ሰዎች ማለት እነዚያ ቁጣቸውን የሚውጡ ናቸው ብሏል። ማይቆጣ አላለ። አለመቆጣት አይቻልም። የሰው ልጅ ተፈጥሮም እነማ ልዩነቱ ቁጣውን ተከትሎ የሚመጡ ነገሮች ላይ ቁጣውን ዋጥ የሚያደርግ በቁጣ ሰዓት ላይ ትርፍ ቃል ማይናገር መጥፎ ነገር የማያደርግ ሙሕሲን የጀነት ሰው ነው። ሌሎች እነ ስፈርቶች ካሟላ ሲቆጣ የሚናገረውን ማያቅ የሚያደርገውን ማያቅ እዛ ደረጃ ያልደረሰ ሰው ትክክለኛ የጀነት ሰዎች ቁጣቸውን የሚውጡ ናቸው ብሏል። ለዚህ አለመመለስ ቁጣ ከመዋጥ ነው። እቃውን መመለስ ቁጣ ያለ መዋጥ ምልክት ነው፣ ነገሩንም ማባባስ ነው። መላጩ ከፍ ማድረግ ነው ራስን አይነት ጥቃቅን ነገሮች ተወራዳ ተግባሮች ራስን ከፍ ማድረግ አይቶ ማሳለፍ። አንድ ምስል የሆነ ሰው በቀን ውስጥ ስንት አያ ወይም ጁዝ ነው ቁርአን መቅራት ያለበት? እንዳቅሙ በየሰባት ቀን በየስምንት ቀኑ ማክተም ቢችል ጥሩ፣ ካልቻለ በየአስር ቀን ቢያኸትም ጥሩ ነው። ካልሆነ በአምስት ቀን እንደ ቢያኸትም ጥሩ ነው። ቢያንስ በወር ማክተም አለበት። በጣም ዝቅተኛው በአርባ ቀን አንዴ ማክተም አለበት። ከዚህ ማለፍ የለበትም። ስለዚህ በዚህ መልኩ ማክተም በሚያስችል ሁኔታ መከፋፈል ነው። እንደ ፕሮግራሙ ማለት በቀን ሶስት ጁዝ መቅራት የሚችል ሰዋል፣ ሁለት ጁዝ መቅራት የሚችል ሰዋል፣ አንድ ጁዝ መቅራት የሚችል ሰዋል። ከሀላፊነቶች አንጻር ቃዲዎች፣ ሙፍቲዎች፣ ህዝብን ማስተማር ላይ የተጠመዱ ዑለሞች፣ የሀገር መሪዎች ለግላቸው ቁጭ ብለው በቀን ሰባት ጁዝ አምስት ጁዝ ከሚቀሩ ብዙሀንን የሚጠቅም አይነት ስራ ቢሰሩ የተሻለ ነው ብሏል። እና ኢማሙን ነው ይርህሙ الله تعالی የዚህ አይነት ሰዎች ሁለት ጁዝ ከቀሩ ይበቃቸዋል። ሁለት ጁዙንም መቅራቱ ብዙሃንን የሚጠቅመውን ስራ የሚጎዳ ከሆነ አንድ ጁዝ መቅራት ይችላሉ። በወር ያከትማሉ። ማን ቢያንስ እያንዳንዱ ሙስሊም ከሶላቶች በፊትና በኋላ እየቀራ አንድ ገጽ ሁለት ገጽ እየቀራ በቀን አንድ ጁዝ እያከተመ በወር ቁራንን ማክተም አለበት። አቅም ያለው ሰው ብዙ ኃላፊነቶች የሌሉበት ሰው ኃላፊነት ስንል ዱንያን ማባረሩ ዱንያ ብሎ ሳይተኙ ማደሩ በዱንያ ጉዳይ ከሰዎች ጋር ሲጨጋጨቁ ሲነታረኩ መዋሉን አይደለም የአኼራ ጉዳይ ማለት ነው። ጠብሐን በቀን ውስጥ ስምንት ሰዓት፣ ዘጠኝ ሰዓት ለዱኒያ ልትሰራ ትችላለህ። ይሄም ሃላፊነት ውስጥ ነው፣ ስራ ውስጥ ነው የሚገባው። የራስህን ከመለመን ለማዳን ቤተሰቦችህን ከችግር ለማዳን መስራት ነ ራስን የቻለ ስራ ነው። ነገር ግን ዛሬ አራት ሰዓት፣ ሶስት ሰዓት፣ ሁለት ሰዓት ኢንተርኔት እየጎረጎሩ የዓለም የተለያዩ አይነት መጥፎ ጥሩ የሚባሉ ነገሮችን ሰብስቦ የሚያመጣ ዲሽን እያገላበጡ ሚውሏል የሻ ሰግዶ ገብተው አራት ሰዓት ድረስ አይናቸው ዲሽ ላይ የሚተከል፣ ትልልቆቹ የዘመኑ ትውልድ ደግሞ የሞባይል ስክሪን ላይ የሚተከላል። ሁለት ሰዓት ሶስት ሰዓት፣ ከዚህ ውስጥ ሰላሳ ደቂቃውን ለቁርአን ብሰጠው በቀን አንድ ጁዝ መቅራት ትችላል። ኃላፊነት አለብኝ። ማነ ምንድን ነህ አንተ? የዓለም ዜናን መከታተልህ ኃላፊነቱ ምኑ ጋ ነው? አንተ የተኛው ሀገር መሪ ነህ? የተኛው ሀገር ሚኒስተር ነህ? ምን ልታደርግ እንደ አብዛኛው መሰማው የምታነበው ዜና ስሜታዊ የሚያደርግ ሞራልህ እንዲነካ ያደርግም ኢንተርኔት ላይ ያልሆነ ነገር አንብቦ ነው ቁጣውን ለማብረድ ለማስተንፈስ ያልሆነ እርምጃ የሚወስድ። በብዙ መልኩ ሚዲያ ላይ የሚያቃጥሉት ሰዓት መጀዚ እያመጣ ነው፣ ገንዘብ እያካተለ ነው፣ ጤናን እየጎዳ ነው፣ ትዳርን እያናጋ ባለቤትን እልበታ ወስኛለው ብላ የምታማ ክርፈቷ የምጠይቅህት ለምን ስትላት፣ አንዳንዴ ገና ቤት ገብቶ በወጉ ቁጭ ሳይል ሞባይሉን ያወጣል። እራት ስም በላ ሞባይል፣ አልጋ ላይም ተኝተን ሞባይል ጠዋት ገና ከእንቅልፉ እንደባነነ ሞባይል ነው። ቁርስስም በላ ሞባይል ነው። ሐኪም ቤት ቁጭ ብለንም አይዞች ብሎ በማጽናናት ፋንታ እኔን በባጭዋት ፋንታ ሞባይል ነው። ታክሲ ውስጥም ሞባይል ነው። ህይወቱ ሞባይል ብቻ ሆኗል። ሞባይል ባላንጣ ይሆናለች ለጭ ያሏል። እዛ ትዳርን ያናጋል፣ ጤንነትን ያቃውሳል። ብዙ መዘዞች አሉት። ይህ ሶሻል ሚዲያው ደግሞ ማያመጣው ኮተት የለ። ይህን ሁሉ ኮተት ርግፍ አድርጎ ትቶ ፊትን ወደ ቁርአን ካዞሩ በቀን ሶስት በቀላሉ መቅራት ይቻላል። ስራ አለብኝ ብላ ታመከል የትራፊክ መብራት ላይ ስንቆም ብቻ ሁለት ሁለት ደቂቃ ሶስት ሶስት ደቂቃ እየቀራን የቀን ህዝባችንን መጨረስ እንችላለን። ላክን ምናየው ምንድነው ትራፊክ መብራት ላይ ቆመውም ሞባይል መገርገር ላ ንስትን ሌላ ቁርኣንን ህይወታችንን ልናደርግ ይገባናል። ሰላም የጠፋው ብጥብጥ የበዛው ፍቅር የጠፋው በረካ የጠፋው ጊዜያችን በረካ ስላጣ በረካን በሚነሳ ነገር እያጋጠለን ስላለን መኒ ነጃሳ ነው ወይ ማለትም ልብስ ከነካ አያሰግድም ወይ? ያሰግዳል። ራጅሑ መኒ እርጥቡ የሚሆን ደረቁ የሚሆን ጡኋራ ብቻ። አንዳንድ ዕለሞች ኢስቲንጃ ሳያደርግ በተኛበት መኒ የነካው ሰው ከሆነ መኒ ይነጅሳል የሚል አቋም ያላቸዋል። ነገር ግን ራጅሑ መኒ አይነጅስም። ደሊሉ ብዙ ነው። ከዚህ አንዱ ዓይሻ ረዲየላሁ ዐንሃ የነቢ የነቢይ ልብስ ላይ መኒ ያገኝ ነበረ ብላለች ረዲየላሁ ዐንሃ። አንዳንዴ ፍቅፍቅ ያስወግደው ነበር፣ ሌላ ጊዜ አጥበው ነበር ብላለች። ከታጠበህ ነጃሳ ከሆነ ጠራን ነበር። ከተፈቀፈቀ አልታጠብም። መፈቅፈቅ ነጃሳውን አያስወግደው ሙሉ በሙሉ ደረቁ ከላይ ያለው ቢነሳ ከስር ሊቀር ይችላል። ስለዚህ ራጅሑ ትክክለኛው፣ ቀጠን ያለ ኽላፍ ቢኖርበት መኒ አይነጅስም። ነገር ግን አጥቦ ማስወገዱ ተገቢ ነው። ወቢላሂ ተውፊቅ። ሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።